ውድ ቤተሰቦቻችን እንደምን ሰንብታችኋል። ከሼልፍ ላይ የተሰኘው ፕሮግራማችን ተጀምሯል። አለምሰገድ አበበ ነኝ። ከሼልፍ ላይ የተሰኘው ፕሮግራማችን ጥናቶች፣ ምርምሮች፣ አዳዲስ ሳይንሳዊ ግኝቶች ላይ ትኩረት አድርጎ የሚቀርብ የቴሌቪዥን ፕሮግራም ነው። አብራችሁ እንድትቆዩ በማክበር ጋብዛለሁ። በዚህ ፕሮግራማችን ላይ የተለያዩ ምርምሮችን እያቀረብን እንደምንገኝ ይታወቃል። በተጨማሪም ደግሞ ምርምር ተደርጎ ወደ ምድር የወረዱ ሀሳቦችንም ደግሞ አሁን ከቅርብ ጊዜ ወዲህ ባሉበት በተለያዩ ሳይቶች የወጣን ፕሮግራሞችን እያዘጋጀን እንደምንገኝ ውድ ቤተሰቦቻችን ይህንን ታውቃላችሁ። አብራችሁ እንድትቆዩ አሁንም በድጋሚ ጋብዛለሁ። ዛሬ ትኩረት ያደረግነው እንግዲህ በዋይት ማንጎ ስኪል በተባለው የማንጎ ተባይ ላይ ነው። ዛሬ ትኩረት የምናደርገው ይሄ ጥናትና ምርምር የተደረገው በዋናነት በ አዳማ ሳይንስና ቴክኖሎጂ ተመራማሪዎች በተጨማሪም በባዮና ኢመርጂንግ ቴክኖሎጂ ኢንስቲትዩት በጋራ በመሆን እንደመሆኑ መጠን ይህን የምናነሳበት ርዕሰ ጉዳይ ማንጎ በከፍተኛ ሁኔታ በኢትዮጵያ ጉዳት ደርሶበታል። መፍትሄ አለን የሚሉ ተመራማሪዎች እንግዲህ ይህንን ምርምር አቅርበው ውጤቱን አሳይተውናል። በዚህ ዙሪያ እናወራለን። ዋና ተመራማሪውን በተጨማሪም ደግሞ የተለያዩ የመንግስት ኃላፊዎችንና የተለያዩ ባለሙያዎች ሀሳባቸውን እየሰጡን እዚሁ ቦታ ላይ ቆይታ እናደርጋለን። እናንተም አብራችሁን ቆዩ ነው ምለው ውድ ቤተሰቦቼ። ከሼልፍ ላይ የተሰኘውን ፕሮግራማችንን እያገዘን የሚገኘው የኢኖቬሽንና ቴክኖሎጂ ሚኒስቴርን እናመሰግናለን። ፕሮግራሙን እንከታተልና ተመልሰን እንገናኛለን። ኢትዮጵያ በአጠቃላይ ለፍራፍሬ ለፍራፍሬ አይነቶች በተለይ ደግሞ ለማንጎ በጣም የተመቻቸ ስነ ምዕዳር ነው ያላት አግሮ ኢኮሎጂ የግብርና ስነ ምዕዳር አላት። በዚህ የተነሳ እዛም እዚህም የተበጣጠሰ ይሆን እንጂ ማንጎ በከፍተኛ ደረጃ ኢትዮጵያ ውስጥ ይመረታል። ወደ ስምንት ክልሎች ውስጥ ነው ማንጎ የሚመረተው። ኦሮሚያ በዋና ቀጥሎ ደቡብ፣ አማራ፣ ቤኒሸንጉል ጉሙዝ፣ ድሬዳዋ ከተማ አስተዳደሩን ጨምሮ ሀራሪ እንደማለት ነው። በአጠቃላይ በድሮ በምንቆጥሮ ክልል በምንለው ስምንት ክልሎችና አንድ የድሬዳዋ አስተዳደር ውስጥ ይመረታል። መንጎ ወደ 33 ሺህ ሄክታር መንጎ ነው የሚታረሰው እና ቅድሚያ ያለው ኢትዮጵያ ውስጥ ማለት ነው። ቅድሚያ ያለው በብዛት በመመረት ሙዝ ነው። ከሙዝ ቀጥሎ መንጎ በሁለተኛ ደረጃ ነው በመታረስ ሽፋን ያለው ማለት ነው እና አብዛኛው ከምዕራብ እና ከደቡብ ከመካከለኛው ስምጥ ሸለቆ ነው የሚመጣው። ኢትዮጵያ መንጎ ኢትዮጵያ ውስጥ ያለው መንጎ በአብዛኛው ይሄ ላንድ ሬስ ወይም ኢንዲጂነስ የምንለው መንጎ በጣም ትልልቁ መንጎ ነው፣ ዝርያውን ይሄ ብለን ባንልም በጣም በከፍተኛ ደረጃ ኢትዮጵያ ውስጥ ተሰራጭቶ ያለው መንጎ ላንድ ሬስ የሚባለው ነው። ከሱ በተጨማሪ በምርምርና ከውጭ በማስገባት ግብርና ሚኒስቴርና የግብርና ምርምሮች የለቀቁት የተሻሻሉ የሚባሉ ዝርያዎች አሉ እንደ አፕል ማንጎ፣ ኬንት፣ ኬይት፣ አልፎንሶ እና እነዚህ አራት አምስት ያህል ዶዶ የምትባልም አለችና እነዚህ ናቸው። እነዚህ ብዙ አልተስፋፉም ሀገራችን ውስጥ። ዋይት ማንጎ ስኬል በተለይ ባለፉት ሁለት ሶስት ዓመታት ከፍተኛ ዳሜጅ ወይም ከፍተኛ ጉዳት በማንጎ ፍሩት ላይ ወይም በማንጎ ሰብል ላይ አደጋ ያደረሰ ፔስት ነው ወይም ተባይ ነው። ሲጀምር ከአንድ አካባቢ ካለ እርሻ ነው የጀመረው። ግን በአጭር ጊዜ ውስጥ ያው የተባይ ባህሪም ስለሆነ ነው በአጭር ጊዜ ውስጥ ደግሞ አገሪቷን ሙሉ ለሙሉ ያዳረሰ ተባይ ነው። እንግዲህ በየማንጎ በሚሸጥበት ማርኬት፣ ሱፐር ማርኬት እንደምናየው አሁን የምናያቸው ማንጎዎች በሙሉ ፍሩታቸው የተወጋጉ ናቸው። ስለዚህ ይሄ የማንጎ ችግር እንዳለ የማንጎ ዋይት ስኬል ኢንሴክት ችግር እንዳለ ማሳያ ነው። ስለዚህ ከዚህ ነፃ የሆነ ማንጎ የለንም እንደ ሀገር። ይሄ ተባይ የመመገቢያ አፉ ቀጫጭን፣ ረዣዥም መርፌ የሚመስሉ ስታይሌት የሚባሉ የሰውነት መዋቅሮች አሏቸው። ይሄንን ነው ለስላሳ በሆነ እና በቀላሉ በሚበሳይ ተክሉ አካል ውስጥ ካተወሩ በአብዛኛው ቅጠል ቅጠል የማንጎ ቅጠል ላይ እንደዚሁም የማንጎ ፍሬ ውስጥ ገና ቡቃያ ደረጃ ባለበት ጊዜ ደግሞ ግንዱም ላይ ይሄንን ስታይሌት የሚባለው ረዣዥም መርፌ መሰል ቱቦ በመክተት ነው የሚመጡት እና በጣም ከፍተኛ ችግር ነው የሚያስከትሉት። በተለይ ፍሬውን በሚመጡበት ጊዜ ፍሬው ላይ በጣም አንደኛ የፍሬው የጭማቂ ወይንም ደሞ የጁስ መጠን በጣም ይቀንሳል፣ መጠኑም እየቀነሰ ይሄዳል። ሁለተኛ የመንጎ ፍሬ በጣም ቡራቡሬ ነው የሚሆነው። ስለዚህ በዓለም ገበያ ላይ ተቀባይነት የለውም። እዚህም ሀገር ውስጥ ሪጀክትድ እየሆነ ዛሬ ገበያ ላይ የምናየዋቸው መንጎዎች መንጎ አይመስሉም እንደምታውቁት ከዚህም በተጨማሪ ቅጠሉ ላይ ቅጠሉን በማልበስ በተለይ ወንዶቹ በጣም ይበዛሉ። ቅጠሉን በማልበስ የማንጎ ቅጠል የፀሐይ ብርሃን እንዳያገኝ በማድረግ የፀሐይ ብርሃን ካላገኘ ደግሞ ምግብ ማዘጋጀት ስለማይችል በሂደት ዛፉ እየሞተ ይሄዳል ማለት ነው እና ይሄ በከፍተኛ ደረጃ የማንጎ አርሶ አደሮችን ያስደነገጠ እጅግ ከፍተኛ ችግር እየፈጠረ ያለ የማንጎ ከመንጎ የምናገኘውን ኤክስፖርት ወይንም ወጪ የመላኩን ቻሌንጅ ውስጥ ያስገባ፣ ዛሬ አርሶ አደሮች የማንጎአቸውን ቆርጦ እስከመጣል የደረሱበት ሁኔታ ነው ያለው እና በጣም አደገኛ ተባይ ነው። ይሄ ተባይ በ2010 ነው በምዕራብ ኦሮሚያ ኢትዮጵያ፣ በምስራቅ ወለጋ ጉቲን በሚባልበት ሎኮ ነው ስፔሲፊካሊ፣ ቀበሌው ሎኮ ነው የሚባለው የሂንዶች ማንጎ እርሻ ላይ ነው የተገኘውና መረጃዎች ከዚያም ከዚህም እንደሚያመለክቱ ምናልባት ከህንድ ሀገር ከችግኝ ጋር እንደመጡ ነው የሚታሰበው። እንግዲህ እነዚህ ከውጭ የመጡ ተባዎች ብዙም ጊዜ ወደ ሀገር በሚገቡበት ጊዜ የተፈጥሮ ጠላታቸውን እዛ ትተው ነው የሚመጡት። ከመጡ በኋላ ይህ በጣም ይመቻቸዋል። አንደኛ ከውጭ የመጡ ተባዮች በመሆናቸው ወይንም ኢንሴክትስ በመሆናቸው በጣም ተመችቷቸዋል፣ የተፈጥሮ ጠላት የላቸው። ሁለተኛ የእኛ ማንጎ ደግሞ እንዳልከው በጣም የተመቼ ለእነሱ በጣም የተመቸ እንደምታየው ነው። እነዚህ ማንጎች እነዚህን ተባዮች የሚያጠፋ ይህን ተባይ የሚያጠፋ ኬሚካል እንኳን ቢገኝ ሙሉ በሙሉ የሚያጠፋ እስከዛሬ ድረስ አለ ብዬ ማለት ባልችልም ቢገኝ እንኳን አሁን ባለነው መንጎ ቁመናና የቅጠሉ ብዛት የቅርንጫፎቹ እርስ በራስ መሰባጠር ከቁመታቸው ርዝመት የተነሳ ማንኛውንም አይነት ኬሚካል እዛ ላይ ሙሉ በሙሉ መርጨትና እስከ ውስጥ ድረስ ገብቶ እነሱን ያገኛል ብሎ መገመት አይቻልም። በዚህ አይነት ሁኔታ ተባይ የጸረ ተባይ በመርጨት እነዚህን በዚህ አይነት ይዘት እኛ መንጎ ከዚህ ተባይ ለመከላከል እንችላለን ብዬ አፌን ሞልቼ ልናገር። ያ ብቻ አይደለም። የኛ ማንጎ ተባዎች እንኳን ባይኖሩ ከነዚህ ማንጎዎች ላይ ፍሬውን ለቅሞ ለመጠቀም ራሱ በጣም የማየት በድንጋይ እየተወረወረ ምን እየተባለ የሚወድቅ ማንጎ ነው። ኤክስፖርት ኳሊቲ ሊያሟላ አይችልም። እና ከዚህ ጋር ተያይዞ በምታይበት ጊዜ ለነዚህ ነጭ የማንጎ ተባዎች ወይም ኋይት ማንጎ ስኬል፣ አንደኛ ጠላቶቻቸውን ውጭ ትቶ በመምጣት እና ነፃ ሜዳ በማግኘት ሁለተኛ የኛ መንጎ ይዘት ዛሬ የትም አለ እንደ መንጎ ተክል ብዬ ገምቶ አይደለም። የዚህ አይነት መንጎ በመሆኑ ተባው እጅግ በጣም ከፍተኛ አደጋ እያመጣ ነው። ስለዚህ እንዳልከው ነው፣ ከመንጎው ቁመና ጋር የተያያዘ ነው። አንዱ ትልቁ አደጋው ባለፈው ከሁለት ዓመት በፊት ይሄን ችግር ምን እናድርግ የሚል አገራዊ ምክክር መድረክ አዘጋጅተን ነበረ። እዛ የምክክር መድረክ ላይ በዘርፉ የሰሩ ስልጠና የወሰዱ ሰዎችን ወይም ኤክስፐርቶችን አሰባስበን ከዩኒቨርሲቲም ከምርምር አሰባስበን ይሄ ነገር ቶሎ መፍትሄ ካልተሰጠው ከጥቂት ዓመታት በኋላ ማንጎ ኢትዮጵያ ውስጥ ወደ አለመብቀል ደረጃ ሁሉ ሊደርስ ይችላል፣ ወይም ደግሞ ማንጎ ኢትዮጵያ ውስጥ ምርቱ ወደ አለመገኘት ደረጃ ሁሉ ሊደርስ ይችላል የሚል ላይ ደረስን። ስለዚህ አንድ ተግባር ማድረግ እንዳለብን ወሰንን። በዚሁ መሰረት አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ተመራማሪ የሆኑትን ዶክተር ኦፍ ጋን የፕሮጀክቱ መሪ በማድረግ የኢትዮጵያ ባዮ እና ኢመርጂንግ ቴክኖሎጂ የፕሮጀክት አባል እንደዚሁም ደግሞ የአርባ ምንጭ የሚገኘው የደቡብ ፕላንት ክሊኒክ ፕላንት ሄልዝ ክሊኒክ አባል በመሆን በቀጥታ ወደ ስራ ነው የገባ ነው ማለት ነው። ይሄ ፕሮጀክት እንግዲህ ይሄ ተባይ እንደመጣ 10 በፈረንጆች አቆጣጠር ነው የተመዘገበው መጥቶ ከአንድ ዓመት ተኩል ሁለት ዓመት ጀምሮ ከዚህ ተባይ ጋር ነው ያለሁት። እኔ ይሄንን ተባይ ለመከላከል ያዘጋጀነው ፕሮጀክትና ገንዘብም ከኢቢቲአይ ኢትዮጵያ ባዮና ኤመርጂንግ ቴክኖሎጂ ኢንስቲትዩት ፈንድ አግኝተን የገባንበት አሁን ከአንተ ከምትለውና ቅድም ካወራ ነው ነው ነጭ መንጎ ተባይ ወይንም ኋይት መንጎ ስኪል የተባለውን ለመከላከል ብቻ ሳይሆን ሌሎች ተጨማሪ እዚህ አካባቢ ያሉትን በዚህ ሀገር ውስጥ ያሉን ተባዎችም እና ምናልባት ወደፊትም የሚመጡ ተባዎችን ለመከላከል የማንጓችንን ቁመና መቀየር አለብን ብለን ነው የተነሳ ነው። ስለዚህ አሁን እንደምትመለከቱት ያረጁ ማንጎችን በመጎንደል ወይም በመቁረጥ እሱ ላይ ደግሞ አዳዲስ ምርጥ ዝርያዎችን የኢትዮጵያ ግብርና ምርምር ያወጣቸው ምርጥ ዝርያዎችን እዛ ላይ ግራፍት በማድረግ እና ደግሞ የተለያየ አግሮኖሚክ ማኔጅመንት ወይም ፕራክቲሶችን፣ ካልቸራል ፕራክቲሶችን በመጠቀም ተባዩን መቆጣጠር የተቻለበት ነው ማለት ነው። ዛሬ በዋናነት የተያዘው ይሄ የሚቆም ሪሰርች አይደለም። ቀጣይ ደግሞ ምርምሮች ይቀጥላሉ። እንደዚሁ በባዮሎጂካል ኮንትሮል ወይም ደግሞ ተፈጥሯዊ መቆጣጠሪያ ዘዴንም ደግሞ እንደዚሁ ለመተግበር ጥናቶች እየተሰሩ ያሉት ማለት ነው። በአሁን ደረጃ ግን የድሮን አሮጌውን ማንጎ በአዲስ በመተካት በአጭር ጊዜ ውስጥ ወደ ምርት ሂደት እንዲገባ የማድረግ የምርምር ስራ እየተከናወነና ውጤታማ መሆኑን ደግሞ ዛሬ እየተገነዘብን ነው። ጸረ ተባዮቹን በትክክል ለመመርጨት የዛፎቹን ቁመናና ና የቅጠሎቹን የቅርንጫፎቹን አቅጣጫ መቀየር አለብን ብለን አንደኛው ቶፕ ወርኪንግ ነው። ይሄንን ትልቅ ማንጎ ቆርጤን ከአንድ ሜትር እስከ ሁለት ሜትር ምናልባት ወደፊት ልናሳንስ እንችላለን። እዛ ላይ የማንጎ የሌላ ዝርያ ማንጎ የተሻሻለ ዝርያ ማንጎ እዛ ላይ በመትከል ቁመቱን እየተከታተልን እየገረዝን ወደ ጎን እንዲሰፋ እያደረግን ፀሐይ ብርሃን እንዲያገኝ ተባዮች በሚመጡበት ጊዜ በቀላሉ ፀረ ተባይ መርጫት በሚችል መልኩ ነው አሁን እየሰራ ነው። አሁን እንዳያቸው ቶፕ ወርክ ሰርቴን የሳሳ ቅርንጫፍ ፀሐይ ብርሃን በደንብ ተባውን አግኝቶ የሚጎዳበትና ተጨማሪ እሱ ላይ ደግሞ ፀረ ተባዎችን እየረጭን ወይንም ደግሞ ቆፍሬን እንደነሱ ፓርክ ያልነውን ግንዱ ስርከቴን የመንጎውን እንትን ፈሳሽ መጠው በሚያገኙበት ጊዜ አብሮ ያንን ፀረ ተባ አግኝቶ እንዲጎዱ በማድረግ ነው እንከታተላል። እንዳያችሁት ነው በጣም ጥሩ ውጤት አሳይቷል። ቶፕወርክ ማለት ይሄ ግንድ ነው። ድሮም የነበረ አገር በቀል የምንለው ግን ያው እንግዲህ ላንድ ሬስ የምንለው ማንጎ ነው። ይሄንን ማንጎ እዚህ ጋር ቆረጥ ነው። ትልቁ ይሄ የድሮ ዝርያ ነው። ይሄ ደግሞ አፕል ማንጎ ነው። ሌላ አፕል ማንጎ አለ። ከዛ አፕል ማንጎ ላይ ቀንበጡ ከዚህ ላይ ማለት መጀመሪያ ቅጠሉ ይመለመላል። ቅጠሉ ተመልምሎ ለአንድ ሳምንት ሲቆይ እንትን ቅጠል ማውጣት ይፈልጋል። ያን ነው አምጥቴን እዚህ ቫስኩላር ቲሹ የሚባል አለ ዛሌምና ፍሎም የሚባሉ ውሃ የሚያመላልሱና ምግብ የሚያመላልሱ ግንዱ መካከል እንከታለን። ከዛ በፕላስቲክ ቆብ ይሸፈንና በነም ይታሰራል። ስለዚህ ይሄ አሁን ከዛ ላይ ያደገ ነው። ይሄ አፕል መንጎ ነው ላይ ያለው ከስር ያለው ሳፖርት የሚያደርገው ውሃንና ሚነራል ከመሬት መሬት ውስጥ የሚያመጣለት ደግሞ ድሮም የነበረ መንጎ ትልቁ መንጎ ነው። ግን ማንጎ በተፈጥሮ ሲቆረጥ ይደርቃል እንጂ አይወጣም አይደል? ሊያቆጠቁጥ ይችላል። ያቆጠቁጡ አሉ። አሁን የዚህ አይነቱ ኮምፕሊትሊ እየደረቁ አሉ። ይሄ ላው ላይ ተክለን ያልተሳካልን እነሱ ከጎን አቆጠቆጡ ከጎን ያቆጠቆጡ ላይ አፕል መንጎ እንደገና ግራፍ ታደረገ ዛጋ ማየት ትችላላችሁ። እና ይሄ አሁን ምን እንደምታዩት ወደ ጎን እንደዚህ ሪንግ ይሰራል። ይሄም ወደዚህ እያደገ ነው እንደምታዩ ይሄው፣ እዚህ ጋር ይሄ ክብ እየሰራ አንድ መንጎ ዛፍ ይሆናል። ይሄውል እዚህ ጋር በዛ በኩላው የምታየው ይሄ በዚህ በቶ ከዚህ ጋር ተገናኝቷል። ይሄ ደሞ እዚህ ማድረግ ጀምሯል። ይሄ ወደዚህ መጥቷል። ግንዱ አያያዝ አንድ ዛፍ ነው የሚሆነው ግን እዚህ ግንዱን ልክ እንደ መሬት ተጠቅመው ከሱ እንትን ያገኛሉ። በቃ ተያያዘ ማለት ነው። ይሄ አበቃ በቃ ማለት አይደለም። ፖዚሽን እንግዲህ ያስፈልጋል። ይሄን አሁን ሁለት ጊዜ ግራፍት አድርገ ነዋል ቆራርጠ ነዋል። እንደዚህ መከፈት አለባቸው። የሚቀጥለው ላትራል ፖዚሽን ወይም በጎን እንዲህ መሆን አለበት፣ ወደ ላይ እንዳይሄድ። እነዚህ ገና በሆነዚህ ግንዱ አድጎ ያስቸግር እንደነበረው ወደ እንደዛ እንዳይቀየር አጭር ድዋርፍ እንዲሆን የማረክ ስራ አዎ፣ ድዋርፍ የማረክ ስራ ቀጥሎ ይሰራል። አሁን እንደሚታዩት ነው፣ ምንም አይነት ነጭ መንጎ ተባይ የለም። እኛ የጠበቅነው ከአንድ አመት ተኩል እስከ ሁለት አመት ነው፣ ፍሬ ያፈራሉ ተብለው የሚገመቱ ነው። አልፎንሶ የምትባል አሁኑኑ በስድስተኛ ወሯ ላይ ማበብ ስትጀምር ራሷን ሳፖርት አታደርግም ብለን ሪሙቭ አደረግን። አሁን ግን አብባ ፍሬ ገና አስር ወሯ ነው ማለት በአስር ወር ፍሬ ማፍራት ጀምራለች። እሱ ማየት ትችላላችሁ። ይሄ ማንጎ ሲጎነደል ደግሞ አርሶ አደሩ የኢኮኖሚ ወይም ደግሞ ተጎጂ እንዳይሆን ከዛ ጋር ኢንቴግሬት የሚያደርጉ ወይም አብረው የሚሄዱ አኑዋል ክሮፕ ወይም በአንድ ዓመት የሚደርሱ ሰብሎችን ደግሞ አብረው እንዲበቅሉ እየተደረገ ነው ማለት ነው። ለምሳሌ ቃሪያም፣ ሚጥሚጣ፣ ዝንጅብል እንደዚሁም ደግሞ ካሳቫ አብረው እንዲበቅሉ እየተደረገ ነው ማለት ነው። ስለዚህ ይሄ አርሶ አደሩ የኢኮኖሚ ጉዳት ሳይደርስበት ኢንካም የሚሰጡትን ሰብሎች አብሮ እያመረተ ማንጎ በሶስት ዓመት በአራት ዓመት ውስጥ ደግሞ አዲሱን ማንጎ ፍሬ እንዲያገኝ የማድረግ ስራ ነው በዋናነት እየተሰራ ያለው ምርምርም ውጤታማ መሆኑም ዛሬ ታዛቢ ሆነናል። ማለት ነው እንግዲህ ቶፕ ወርክ በጣም ተሳካለት የሚባለው በሶስት አቅጣጫ ሁሉ ሶስቱ ቢያንስ ሶስቱ ወደ ላይ ሲያርጉ ነው። አሁን እዛ ጋር እንዳያችሁት፣ አሁን ይህም በሶስት አቅጣጫ ነው ያደገው። ሶስት ቦታ ተደርጎ ስለሚሰሩ እርስ በርስ አ ስትጀምር አራት አምስት ልታረግ ትችላለህ። ማለት አንድ ሁለት ሶስት ነው አሁን ያደገው፣ ምክንያቱም ዞሮ ይገናኛሉ፣ ይጠነክራሉ። አንድ ብቻ የሆነበት ቦታ አለ። በጣም አፕሪሼብል አይደለም እሱ። ይሄ አሁን በደንብ ሰክሰስፉል ሆነዋል። ሰክሰስፉልም ከሚባሉት ውስጥ አሁን እዛ ጋር ያሳየዋቸው የዚህ አይነቱ ሶስት በተቃራኒ ኦፖዚት፣ አሁን እንደምታየው ትሪያንግል ነገር ሰርቶ ነው እንትን ያሉት። እና ሌላ ዚህና ዚጋ የወጡትን እናነሳቸዋል። አስፈላጊ አይደሉም። ትርፍ መሆን የለባቸውም። ተመልከት፣ ወደዚህ እያደገ እየሞላ ወደዚህ መጥተዋል። እና እቺ አልፎንሶ ናት። ብዙም ጥንካሬ የላትም፣ ብለን ብዙም አልወደድናትም ነበረ። ግን ተመልከቱ፣ በስድስተኛ ወር ፍሬ ማፍራት ጀመረች። እና ራሷን አልችልም ብላ አስወገድን። አሁን በአስረኛ ወር ደግሞ እንደዚህ ይሄው

ፕሩን አድርገን ነው እንደዚህ እየተከፈተ ወደ ጎን የሆነው። ከጎን ሳይሆን ካናት ነው የሚቆረጥ። ከጎን ነው ወደ ታች የሄደውን የምትቆርጠው። ቀጥታ ወደ መሬት ከሄደ ወይንም ደካማ ከሆነ ወይንም ተባይ ከበዛበት ወይንም ቅጥሉ እየደረገ ከመጣ እንደዛ ታደርጓለህ። አቅሙን እንትኑ ላይ እንዳይጫ ነው። ይሄ አልፎንሶ ነው። በነገራችን ላይ ከውጪ ዋይት ማንጎስ ኬሊን ያመጣው ወደ ኢትዮጵያ አልፎንሶ ነው ዝርያ ነው። እስኪ እኛ ምንም ነገር ሁል ጊዜ መራቅ የለብህም ከአንተ ማንጎ አንድ ጊዜ ተክለ በአመት ሄደ ፍሬም የምትለቅምበት አይደለም ማንጎ እና ዲስ በዚህ አይነት ስለዚህ ምን እንጠብቅ? አሁን በሁለት አመት ጊዜ ውስጥ ፍሬ እናገኛለን። ስለዚህ ፍሬም ሊሰበስብ ይችላል ማለት ነው፣ ገበሬው። እውነት ነው፣ አንድ አመት ተኩል ላይ እስከ ሁለት አመት ፍሬ ያፈራል። እርግጠኛ ሆነን ግን ሳፖርት ማድረግ እስኪጠነክር፣ ድረስ ፍሬው እንዳይከብደው፣ ፍሬውንም መቀነስ፣ ቀስ እያልክ ጥንካሬ፣ ቅጠሎቹ ቅጠል በጣም ይጎዳል። በጣም ጠቃሚ ነው ቅጠል ብቻ ከሆነ ደግሞ ፍሬው ይቀንሳል። ስለዚህ ይሄን ሪሙቭ ይሆናል፣ ቅጠሉ እንዳይከብደው ይደረጋል። ያው እዚህ ጋር ስንቆርጥ ነው እኮ እንደዚህ ወደዚህ የመጣውና እንደዚህ አድርገን ነው። አሁን ይሄንን ሪሙቭ ይደረጋል፣ ይሄን ሪሙቭ ይደረጋል። እዚህ ላይ ይበቃል፣ ይበቃል፣ ትልሽ ማለት ነው። ወደ እንደዚህ እንደዚህ ወደ ጎን ለመሰብሰብም ለመሰብሰብም ለመሰብሰብም አጭር ነው። ስለዚህ በቀላሉ መሬት ፀሐይም ይመተዋል። ሌላ ተባይ ከመጣ ኬሚካል መርጨት ከፈለክ በቀላሉ ትረጫለህ። ያገኛል እንግዲህ አወዳድር፣ ከነዚህ መንጎች ጋር አወዳድር። እነዚህን ኑ መንጎ ነው የቆረጥ ነው ያንን የሚያካክሉ መንጎች ነው ቆርጠ በጣም ትልልቅ ነው። በጣም ትል 30 ሜትር 40 ሜትር ነው። ሜትሩ ላይ ወጥቶ መቁረጥ ምንም ማድረግ አይቻልም። እንግዲህ የግብርና ሚኒስቴር ሰራተኞችም ነበሩ ተስማምተንበታል ቅድም ባቀረብኩት ጥናታዊ ጽሑፍ ላይ መንጎን ትተነዋል ለአርሶ አደሩ ድጋፍ እያደረግን አይደለም አርሶ አደሩ እኛን ጠብቆ ጠብቆ ሲያጣ መቆረጥ መቆረጥና መንቀል ጀምረዋል ብለን ተስማምተንበታል ማለት ነው አሁን ደግሞ በዚህ አይነት መልኩ ያ ትልቅ መንጎ ዋጋ የለውም ብሎ የሚቆርጡት ዋጋ ወዳለው ቀይሬናል ማለት እኛ የኤክስቴንሽን ሰራተኞች አይደለንም ሰርተናስ አይተናል ስለዚህ አሁን በግብርና ሚኒስቴር በኩል የቢቲአይም ድጋፍ አድርጎ ይሄ አንድ ክፍል ብቻ የሚሰራው ስራ አይደለም። በጀት መመደብ አለበት፣ ለሰራተኞች ስልጠና መሰጠት አለበት፣ አርሶ አደሩ ግንዛቤ እንዲኖረው ማድረግ አለበት። ይሄንን ቴክኖሎጂ ለመቀበል ፈቃደኛ መሆን እንደዚህ ማሳየት ነው። አምጥቶ እዚህ ስልጠና ሰጥቶ ወደ ኤክስቴንሽን ስራ መክተት ነው። ኤክስቴንሽን ውስጥ መግባት አለበት። በዚህ በቀላሉ እንግስም ያንን ማበረታታት መደገፍ አለበት። ዋይት ማንጎ ስኪልን ማኔጅ ማድረግ ይችላል። ፕላስ ሌሎቹን ተባዮች የሚመጡት ተባይ ማንኛውንም ተባይ ለመቆጣጠር መንጎ እንደዚህ አጭር በቁመት ልክ ከሆነ ውሃ መራይቶ ቢሆን አጥቦም ቢሆን አራክፎም ቢሆን ነገር ቢሆን ሚኒማይዝ ማድረግ ይችላል። ከዚህ መንጎ ተባይ ባይኖርስ እንዴት አድርገ ነው ምርት የምታመርተው? ከዛ ነው የምነሳው። ከዚህ ላይ በድንጋይ የወረወርከው ወደ ውጭ ኤክስፖርት ታደርጋለህ። የተለየ ቴክኖሎጂ መጠቀም ያስፈልጋል። ስለዚህ እንደ ሀገር ይሄንን ሁሉ አቅም አለን። ወደ ስምንት ክልሎች የኢትዮጵያ ማንጎን ያመርታሉ ነው ያሉት። እንግዲህ ምርቱን ምን ያህል እንደሆነ ያጠና ባለሙያ ሊኖር ይችላል። እንደ ሀገር እንዲ ነው ብለን መግለጽ እንችላለን። በ2022 ነው በ2020 ሴንትራል ስታቲስቲክስ ኦቶሪቲ ያወጣው ዳታ አለ። በጣም ብዙ ምርት ነው የሚገኘው ግን አሁን እንዳየነው ነው ከሶሳ የመጡት አርሶ አደር የዛሬ አራት ዓመት አምስት ዓመት አራት መኪና አጭን ነበረ። ከአራት ዓመት ወዲህ ምንም አይነት አንድም መኪና መጫን አልቻልኩም ነው ያለው። የባዮና ኤመርጂንግ ቴክኖሎጂ ኢንስቲትዩት ከምሰራቸው ስራዎች ውስጥ አንዱ ይሄ ነው። የግብርና ምርታማነት እንዲጨመር ቴክኖሎጂ መጠቀም አለብን ከተቻለ ደግሞ ተፈጥሯዊ የሆኑ ስነምህዳሩ ላይም ጉዳት የማያደርሱ መጠቀም አለብን ብሎ ጥናቶች እየተካሄዱ እየተሰሩ ስለሆነ ያንን ማስፋት ያስፈልጋል። በመንግስት በኩል ህግ አውጪውም፣ ህግ አስፈጻሚውም፣ በተለይ በእኛ በኩል የሚጠበቅብንን ለማድረግ ከነሱ ጋር በቅርበት እንሰራለን የሚያስፈልጋቸውን ማግኘት እንዲችሉ በተለይ እንግዲህ በጀት ነው የሚያስፈልገው፣ እውቀቱ አለ። ሀገሪቷ በምትፈቅደው አቅም ጥናት የሚያካሂዱበትና ምሁራንን ወደዚህ አትራክት የሚያደርጉበት አቅም እንዲኖራቸው በእኛ በኩል ጥረት ይደረጋል። መንግስት ደግሞ ባለው አቅም ፋይናንስ እያደረገ ሌሎችም ደግሞ በድጋፍ የሚገኙ ፕሮጀክቶች ወደዚህ እንዲሄዱና የእኛን አርሶ አደሮች ተጠቃሚ እንዲያደርጉ የምንሰራ ይሆናል። ከዚህ በፊት የተጀመሩ ስራዎች የመበረታቱ ናቸው ውጤት እያመጡ ነው ቀጣይም ደግሞ እውቀቱም እንዲበዛ የቴክኖሎጂ ሽግግሩም በዛው እንዲቀጥል አስፈላጊ የሆኑ ድጋፎች በእኛ በኩል ይደረጋሉ ማለት ነው ቀጣይ የምርምር ውጤቶችን ወደ ተጠቃሚ ማድረስ ላይ አትኩሮት አድርገን እንሰራለን ብለናል ምርምሩን አቁመን አይደለም ምርምሩን በተጓዳኝ እየሰራ ነው ይሄንን የምናደርገው ስለዚህ ይሄኛውም አንዱ ውሳቤ ምንድነው ኦፕን ኢንስቲትዩት የሚል ኮንሰፕት ወደ ስራ ማስገባት ነው። ኦፕን ኢንስቲትዩት ቤዚካሊ ለሁሉም ክፍት ነው። አቅሙም፣ ኤክስፐርቱም፣ ስኪሉም ቴክኖሎጂውም ያለውን ሰው በጋራ በማምጣት የምርምር ውጤቶችን ለማህበረሰብ የማድረስ ኢኒሽቲቭ ነው። ስለዚህ ይሄኛውንም የማንጎ ዋይት ስኬልንም ቴክኖሎጂ በተመለከተ አሁን አንድ ቦታ ነው የጀመር ነው፣ አርባ ምንጭ ላይ። ቀጣይ የተጀመረ ስራ አሶሳ ላይ። ስለዚህ ለምዕራብ፣ ደቡብ ምዕራብ አሶሳ እንደ ማዕከል አድርገን የስልጠና ማዕከል አድርገን ኤክስፐርቶችን ዲዎችን አካባቢው ላይ የሚሰሩትን እና እርሻ ያላቸውን ባለሀብቶችን ስልጠና በመስጠት እንዲስፋፋ ለማድረግ ስራዎች እየተሰሩ ነው ማለት ነው። ስለዚህ ቀጣይ ልክ እዚህ ጋር ያለውን ኮፒ አሶሳ ላይ እየተሰራ ነው ያለው። በቅርብ ጊዜ እሱን እምናይ ይሆናል። በተከታታይ ደግሞ ሌሎች እንደዚሁ የማንጎ ከፍታ ችግር ያለበት ወለጋ ውስጥ ያሉ የማንጎ እርሻዎች ላይ ሌላው እንዲሁ ደቡብ አካባቢ ላይ ሌሎች እርሻዎች ላይ ደቡብ ምዕራብ አካባቢ ያሉ እርሻዎች ላይ ለመተግበርና ለማስፋት የምንሰራ ይሆናል ማለት ነው። ይሄን ብቻችንን የምናደርገው ሳይሆን ከግብርና ምርምር ጋራ እንደዚሁም ደግሞ ከዩኒቨርሲቲዎች ጋር በጋራ የምንሰራው ነው ማለት ነው እንደዚሁም የፕላንት ሄልዝ ክሊኒኮች በየቦታው አሉ ከነሱ ጋራ በቅርበት የምንሰራ ይሆናል። እንዲሁም ደግሞ አካባቢ ላይ ያሉ ነርሰሪዎችንም የዚህ ግራፍቲንግ ስኪል መጠቀም ስላለብን እነሱንም ኦንቦርድ አምጥተን በጋራ የምንሰራ ይሆናል ማለት ነው። ስለዚህ ውጤታማ መሆኑን ዛሬ አይተናል። ቀጥሎ በዋናነት የምንሰራው በስፋት የምንሰራው ጉዳይ ይሆናል ማለት ነው። ማስፋቱ ላይ ማለት ነው። ወንድ ቤተሰቦቻችን ከሼልፍ ላይ የተሰኘውን ፕሮግራማችንን እየተከታተላችሁን አብራችሁን ቆይታችኋል ከልብ አድርገን እናመሰግናለን ዛሬ ትኩረት ያደረግነው በዋይት ማንጎ ስኬል በተባለ ተባይ ላይ ነበረ ስለዚህ ይሄ ተባይ በኢትዮጵያ ውስጥ በስምንት አካባቢዎች በሚበቅሉ የማንጎ ዝርያዎች ላይ ከፍተኛ ጉዳት እያደረሰ እንደሚገኝ ከባለሙያዎቹ ሰምተናል እንግዲህ ጥሩ መረጃ እንዳገኛችሁና ባለሙያዎቹም ደግሞ ያዘጋጁት የጥናትና የምርምር ውጤት ለገበሬው እረፍት እንደሚሆን ተስፋ እናደርጋለን። አብራችሁን ስለነበራችሁ እንዲሁም ደግሞ የኢኖቬሽንና ቴክኖሎጂ ሚኒስቴርም እያገዘን አብሮን ስለነበረ ከልብ አድርገን እናመሰግናለን። ሳምንት በሌላ ምርምርና ተመራማሪ እንገናኛለን። እስከዛው ግን መልካም ሳምንት ይሆንላችሁ።